አንታ አንኩኝ ኮራራ ወጣው ትልቁን ተራራ ሁሉም በጉልበት ጩዬ ለአንተ ለመዘመር ታደዬ በሐዘኑ መንፈስፈንታ ደስታ ናጠገበኝ ጌታ። ሰላም በግብፅና እንደዚሁ በካሪው የምትገኙ ውድ ቤተሰቦች ኢትዮጵያውያንና ኤርትራቢያን የጌታ ኢየሱስ ሰላም ጸጋ ባላችሁበት ይደረሳችሁ። ወንድማችሁ ነቢ ዛሬም አንድ ማሳሰቢያ በዚህ በግብጽ በካይሮ ለመስጠት ወደ ቲቪ መስኮት መጥቻለሁ። ባለፈው ሰኞ የጀመርነው ኮንፍራንሳችን እጅግ የእግዚአብሔርን እጅና፣ የእግዚአብሔርን ጣት፣ የእግዚአብሔርን ክብር ያየንበት፣ ብዙዎች የተፈቱበት፣ በዚሁ ደግሞ የእግዚአብሔር መገኘት የነበረበት ፕሮግራም ነው። በሁለተኛው ቀን ማክሰኞ፣ ትላንት ፕሮግራሙን ለማካሄድ ስንል አሁን በዚህ በስክሪኑ ላይ እንደምታዩት ቪዲዮ ከቁጥጥር ውጪ ከአዳራሹ ቁጥጥር እንደዚሁም ከግቢ ቁጥጥር ውጪ የሆነ ትልቅ ሕዝብ በመገኘቱ አዳራሹም እንደዚሁም ግቢው የመጣውን ሕዝብ ስላልቻለ ፕሮግራሙን ትላንት አጥፈናል እና ይህንን ሕዝብ የሚመጥን ትልቅ ከተማ ውስጥ አለ የተባለ ትልቅ አዳራሽ እየተፈለገ ነው። እግዚአብሔር አምላክ ቢፈቅድ ይህንን የሚመጣውን ሕዝብ የሚችል ሰፊ አዳራሽ የአምልኮ ቦታ ቤተ ክርስቲያን እየፈለገች ነው። እናንተም ደግሞ ይህንን አገልግሎት ለመካፈል እየጸለያችሁ እንድትጠብቁ በጌታ ፍቅር አሳስባችኋለሁ። የተገኘውን ቦታና አዳራሽ በዚሁ በቤቴል ቲቪ ወርልድ ዋይድ ቻናላችን በዚህ ዩቲዩብ ላይና በፌስቡኩ ላይ እናስቀምጣለን። ቦታው ተዘጋጁ፣ ጸልዩ። እግዚአብሔር በዚህ ምድር ላይ እጅግ ታላቅ ነገር ያደርጋል። ኢትዮጵያውያንና ኤርትራውያን የጌታን ክብር በአንድነት እናያለን። የተዘጉ በሮች ይከፈታሉ። የተያዙ ነገሮች ይለቀቃሉ። እግዚአብሔር ክብሩን ይገልጣል። ጌታ ኢየሱስ ክርስቶስ ይባርካችሁ። በጣም ፍቅራችሁን አይቼ ለወንጌልና እንደዚህ ለእግዚአብሔር ክብር ያላችሁን ጥማት አይቼ እግዚአብሔርን እጅግ አድርጌ አመሰግናለሁ። ትናንትና እግዚአብሔር ያንን ፕሮግራም በሰላም ህዝቡ ወደ መጣበት የመለሰው የእግዚአብሔር ምሕረትና እርዳታ ነው። እጅግ ከቁጥጥር ውጭ የሆነ ህዝብ ስለመጣ ነው ፕሮግራሙን ያቋረጥነው። በጣም እግዚአብሔር መልካም ቦታ አዘጋጅተው ፕሮግራሙን እንቀጥላለን። እናንተን ሳላገለግል እንደዚሁ ደግሞ እጄን ጭኜ ሳልጸልይ አልወጣም። አይዟችሁ እየደወላችሁ እየጻፋችሁልን ያላችሁ በጸሎት ይህንን ቦታ እየጠበቅን ነው። ተባረኩልኝ።